ወዳጃችን መቼም ዘመኑ አምሮ ደምቆ ለመታየት ሁሉም እንደ አቅሚቴ የሚፍጨረጨርበት ዘመን ሆኗል። በተለይም ደግሞ ተውቦ ተሽቀርቅሮ ለመገኘት የሚደረገው ትግል በሴቶች ዘንድ ከረር ያለ ነው። ሴቱ እንዲህ ውበትን ፍለጋ ሲራኮትና ለውበት ነው ሲባል ከኪሱ ሳይሰስት እየመጀረጠ መክፈሉን ተከትሎ ታዲያ ኩበት የመሰለ ፊት ላይ ውበት እንደፋለን አይነት መልዕክት ያላቸው ቁሳቁሶች እያደረ እንዳሸን ይፈሉ ይዘዋል። ይህ አጋጣሚ ደግሞ የተጣመመውን አቃንተን የጠቆረውን አቅልተን መልክን እያበጃጀን ውበትን እናጎናጽፋለን ለሚሉ ሙያ ስደተኞች ጥሩ ገቢ ማግኛ ስራ ፈጥሮላቸው የሥነ ውበት ሙያን ያቀላጥፉት ከያዙ ጊዜያት ተቆጥረዋል። ይሄ የሥነ ውበት ሙያ ገና በህፃንነቷ የጠራት ታይላንዳዊት ታዲያ ፊትን በተለያዩ ቀለማትና ቁሳቁሶች የማስዋቡን ሥራ ባልጠና እጇት አቀላጥፈው ይዛ የተጨበጨበላት ሙያተኛ ተኛ ወጥቷታል። ታዳጊዋ የስነ ውበት ሙያተኛ ሞያተኛ ናትሀናን ትባላለች። የአስር 10 አመት ታይላንዳዊት ታዳጊ ናት። ናትሀናን የስነ ውበት ሙያ ዓለምን የተቀላቀለችው ገና የአምስት አመት ታዳጊ ሳለች ነበር። አጋጣሚው የተፈጠረው ደግሞ እንዲህ ነበር። ናትሀናን የእናቷን መዋቢያ ቁሳቁሶች አንስታ ሲያደርጉ እንዳየችው ፊቷን ስትለቀልቅ እናቷ ቪዲዮ ትቀርጻታለች። ቪዲዮውንም ዩቲዩብ በተባለው የማህበራዊ ትስስር ድረገጽ ላይ ለዓለም ታጋራለች። ቪዲዮውን የተመለከቱ በርካቶች የትንሿን ናትሀናን የመዋቢያ ቁሳቁሶች አጠቃቀምና ክህሎታ አድንቀው ሙገሳቸውን ቢለግሷትም አንዳንዶች ግን ነገሩን ከመጣጣለም አልፈው ያልተገቡ አስተያየቶችንም ባት ነበር። ናታናን የነበረውን ሁኔታ ስታስታውስ፣ ያኔ የጻን ስለነበሩክ ሰዎች ምን ይበሉኝ ምን አላውቅም ነበር፣ ነገር ግን በሰባተኛ ዓመቴ ላይ ሆኜ የሰዎቹን አስተያየት መልሼ ሳነባቸው አልቅሻለው ትላለች። ይሁን እንጂ ናታናን ለሰዎች ቅስም ሰባሪ አስተያየት እጅ ሰጥ ስራዋና ስራዋ ላይ ብቻ ተኩራ ዛሬ ላይ አቀፍ ደረጃ ስመጥር የሆነች ውበት ሙያተኛ ለመሆን በቅታለች። በዓመቷ? ስራይን በሚያጣጥሉና በሚነቅፉ አስተያየቶች ላይ ትኩረት እንዳላደርግ ለራሴ ነገርኩት። ምክንያቱም እንደዛ ካልሆነ በስተቀር ራሴን ማሻሻል ፈጽሞ አልችልም ነበር የምትለው ናትሃናን የሰባት ዓመት ታዳጊ ሳለች ነበር ስነ ውበት ሙያን ለመማር ወደ ተማሪ ቤት ያቀናችው። የራሷን የእናቷን እንዲሁም የአባቷን ፊት መለማመጃ አድርጋ ሙያዋን ለማዳበር መትጋትም ተያያዘች። ቀስ በቀስም በፌስቡክ የማህበራዊ ትስስር ድረገጽ ላይ የመዋቢያ ቁሳቁሶችን አጠቃቀም የምታስተምርባቸውን ቪዲዮዎች ለዓለም ማጋራት ቀጥላ ዛሬ ላይ በዓለም ስማቸው የና የሚገናኘው የስነ ውበት ሙያተኞች በሚሳተፉበት የለንደን የፋሽን ሳምንት ዝግጅት ላይ መካፈል ችላለች። ናታናን አሁን ላይ በፌስቡክ የማህበራዊ ትስስር ድረገጽ ላይ ከ750 ሺህ በላይ አድናቂ ተከታዮችንም ማፍራት ችላለች። አንድ ነገር ወደው የምትሰራው ከሆነ ግብ ካስቀመጥክና ግብን ለማሳካት ከተጋህ ምንም ነገር ቢሆን መስራት ትችላለህ፣ ብቻ ግን ስራውን ከልብ ስራው፣ የምትለው ናታናን የምትወደውን ስራ የምትሰራውንም ውደደው ስትልም ትመክራለች። ወዳጃችን በእርግጥም የተሰማሩበት ሙያ ምንም ይሁን ምን ወደው ከሰሩ ካለፉበት ሲፈልጉ ያጡት ስኬት ካሉበት ድረስ ሰተት ብሎ ፈልጎት መምጣቱ አይቀርም አይቀርምና ስራችንን እንውደድ እያልን የማህበራዊ ትስስር ድረገጾች እንዲሁም መቦዘኛ ብቻ ሳይሆኑ በአግባቡ ከተጠቀሙባቸው ካሰቡበት መድረሻ መንገድ ለመሆናቸው ትንሿ ናትሀናን ጥሩ ማሳያ ናትና የማህበራዊ ትስስር ድረገጾችን ሙያ ክህሎቶቻችንን ለማዳበሪያነት ብንጠቀማቸው መልካም ነው የሚል መልእክታችንን እነሆ እንላለን።